ሌላ ቦታ ስንታይ እንደ ሀበሻ የድድብ የለም። ሌላ ቦታ ለምን አላየሁኝም። ግን ለምንድን ነው እኔ ሁሌ ይገርመኛል። ላይክ ለምንድን ነው ላይክ የሰው ቢዝነስ ሆነ መናገር የሚወዱት ላይክ የሆነ ነገር ሲሆን አታክ የሚያደርጉት ላይክ ን ሆነ ኮንትሮል ዩር ላይፍ ላይክ እንደዚህ አታርጊ እንዲያርጊ ምናምን ነው። ለምንድን ነው ግን አይዶን አንደርስታንድ። እኔ ሁሌ የሚገርመኝ በቃ የእውነት እናውራ ከተባለ ምን እንደሆነ ታውቂያለሽ? ይሄ ድህነት ነው። ለዚሁ ለምትሩ ድህነት እና በቃ ይሄ ሰርቼ ይህንም ብር አላመጣው ነው በቃ ሾርት ዌይ ተሳልቤ ወይ በሆነ አቋራጭ አርጌ በቃ ሌሎች፣ አንድ ሴት ምናልባት በዚህ ሰክሰስ ልትሆን ትችላለች። ገባሽ? አንድ ሴት በዚህ በሶሻል ወይ አንድ ሴት ወይ አንድ ወደት ለኢሜጅሽ ጥሩ ነው ወይ? እንደዚህ ተሳድብሽ ምታመጭ ነው? ለባርግራውንድሽ፣ ለኢሜጅሽ፣ ለልጆችሽ ማነው? ይሄ ምንም የሚያስበው፣ ማንም ያስበው እነሱ እኮ ነው። ይሄ ነገር ጥሩ አይደል? ገባሽ ለምሳሌ ለቤተሰብሽ ጥሩ አይደለም። እኛ ነው የመጀመሪያ አ ይሄ ጥሩ አይደለም ስትያቸው እንትን ያልሻቸው ነው የሚመስላቸው። ይሄ ምንድን ነው የቀናሽባቸው ቦታ ምትሸ ብዙ መንገዶች አሉ። ቢዝነስ ብትሰሪበት ዩቱብ ጋር ሄደሽ በሌላ መንገድ መምጣት ትችያለሽ። ለየት ባለ መንገድ አይዲያ ይዘሽ መተሽ የሆነ ነገር አሚ ስት ዘላ ጸቡ ላይ ነው ት ዘላ ስድድቡ ላይ ዘላ ምንም ሳታደርግ ነው የምትለሽ ብዙ ፎሎወር ካለ ስምሽን ማርኬት ማድረግ ትችላለሽ። የሆነ ነገር መክፈት የሆነ ነገር ነው፣ በሽቶም ሆነ በልብስ ብራንድም ሆነ በብዙ ነገር መመጣት ይችላል። የዚህ ሀገር ሰው እንደዛ ነው የሚጠቀምበት ፎሎወሩ። ያው በነገራችን ላይ የኛ ተመልካች ኢትዮጵያ ስለሆነ እዚህ ኮሚኒቲ ውስጥ ነው ቃሉን ወስነሽ የምትመጪው። የኮሚኒቲ ካልገዛልሽ በስጠቀር ወደዛኞቹ ውድድር ውስጥ ነው የምትገቢው። ሱሱ ችግር አለ፣ ግን አትሊስት ይኸውልሽ፣ አሁን ልጆች አሉ እዚህ ላይ የተሻቸዋል ሄ ጌም ይጫወታሉ። እንደነ እነሱ ራሱ አታክ ይደረጋል። አይቻልም። በእነዚህ ልጆች በእነዚህ እቆርጡ እና ሽማግሌዎች ማለት ነው በፊት። አሁን ጴጤ በሆነው በእንደዚህ አይነት ምናምን እኛ እንትን ተው አሁን ብሎ እኔ ነበር የሚያሳድገው ገባሽ? ይመጣል አንቺ ትግሬ አደለሽ ይልሻል። አንቺ ኦሮሞ አደለሽም ይልሻል። እንደዚህ እንደዚህ አታኪ ያደረግሻል። በሰው እንድትጠያ ያደርግሻል። ገባሽ ከዛ ላይ አንችን እንደተሳዳቢ ያደርግ አሁን በቀደም ለ ቁጭ ብያየ ነበር ቤታየ ምን ላይ በጣም ምን አንቺ አማራ አደለሽ ለአማራ ያልታገልሽ እሱ ይሄ ሰውየው ምን አገባ? ምን ለኛ መሰለሽ? አንቺ ኦሮ እኔ ለኛ ነገር የሚገርምሽ ነገር ደሴ ሽት ነው ያለበት። አንቺ ኦሮ ማለሽ ምን ትግሬ ነሽ ይለኛል። ገባሽ እንደ ነኝ ያለችኝ ብሎ ሬኮርድ አድርጎ የሆነ ነገር አይወራም። በቃ እንደዚህ ነው። ያልወጡሽ እናት ብለው ነው የሚያወጡት። የሆነ ሰዓት ላይ አንቺ እኮ አይታወቅም። የሆነ ሰዓት ላይ እኮ አንቺ አይደንቲቲ መውጣት ያለበት ሰዓት ላይ እንዲህ እንዲህ ነው ሊልሽ ነው ማለት ነው። ለምን አስፈልገ? ማነው? እንደዚህ ሰዎች በእግዚአብሔር ተጠያቂ የሚያደርጋቸው ነው። ሁሉም ዝም ይላቸዋል። ሁሉም ዝም ይላቸዋል። የፈለጉትን ነው የሚናገሩት። የፈለጉትን ነው የሚያደርጉት። ሲፈልጉ አይደንቲቲሽን ይሰጥሻል፣ ሲፈልጉ ይነሱሻል። ይሄውና ቢዝነስ ነው። በቃ አሁን እዚህ ጋር ስትበጪ ብዙ ተመልካች ካለሽ አለቀሽ፣ በቃ ትመቻለሽ። አሁን ሀቢባን አይተሻትም እንደ እንጃ መጣች። እሷ ራሷ ጤነኛም አይደለችም። በነገራችን ምገርሽ እሷ ራሷ ዘሴም የነሱ አይነት ማይ ምንድ አመለካከት እኔ መጀመሪያ ያሳዝናኝ ነበር በጣም ማለት አሁንም ተሳዝለኛል። ታሳዝለኛል ስልሽ ልጇ መሰደሙ ፍጹም አይሆንም እሱም ከነሱ የባሰች ነው። የሚገርምሽ እዚህ ጋር ነው፣ የእሷም እዚህ ጋር ቢዝነሱ ይምጣ እንጂ የተሰማትም አይመስለኝም። ማለት የዛሬ ስንት ወር ልጅሽ ተሰድባለች። ዛሬ በድጋሚ ልጅሽ ስትሰደብ የዛሬ ወር ካልተሰማሽ አሁን ለምን ሰማሻል? ሌላ ውስጥሽ ሌላ ችግር ስላለ ነው። ገባል ሌላ ተደራራቢ አካውንቷ በጣም ሲመዘጋት መዘጋት ሲዘጋጋባት ደግሞ ልጇን ሲናገሩባት በአካውንቱ መዘጋት ሳይሆን በልጅ ላውጣው አይነት ነገር የለም። ያው አንድ ናቸው፣ ግን ይቅርታ አድርጌልኝ እና አንድ ናቸው። ሁሉ ሁሉ አንድ ናቸው። ይሄ በተለይ ከኛ በኋላ የመጡት ይቅርታ አድርጌልኝ እና አንድ ናቸው። አንድ ይህ ሀገራዊ ማንነት የሀገር ፍቅር የማንነት ፍቅር የላቸው እኔ ለዛ ማንነት ደግሞ ወዳት ርስፔክት ቤተሚኖበታለ እኔ ቢሆነእቱንም አሁን ባልስማማባት አልስማማ አልስማማም። የምትሰጣቸውን ነገሮች አይመቸኝም። ግን ወደዚህ ሚዲያ ስትመጣ እምቢ ብላ ነው የመጣችው። በቃ ማንነቴ ይብላል። ያ ሰዋዊነት ነው ገብቶሻል? አዎ፣ ሰዋዊነት ነው ግን ይሄ ዝም ብሎ ለማጭበርበር እንዲህ እንዲህ ብሎ የሚመጣው አንቀበል። እኔ አንቀበለ ያው የሚያጭበረብረው ያጭበረበር ና ይሄት አሁን ይሄ ራሱ ይሄ ልጁ ራሱ አንዴ አማራ ይሆናል፣ ኦሮሞን ይሳደባል፣ ኦሮሞ ነኝ ብሎ ትግሬን ይሳደባል፣ አማራ ነኝ ከሱ የበለጠ ተሳዳሪ ል ከሱ የበለጠ ግን ሰዎችን ምን ይላል ተሳዳሪዎች ብሎ ቁጭ የሚያደረጋቸው እንግዲህ ሚስትና ልጅ ያለው ማለት ነው አምስት ልጅ፣ ሚስት የሚባል ነገር አለ። ሚስት እሱ ሲናገር ሚስት የቁጭ ብላ ሲሳደብ ማለት ነው ትላለች። አስበሻው ምን አይነት ምን አይነት የኢትዮጵያ ወንድ ኩሩ ወንድ ነው። ኩሩ ሴት ናት። ኢቨን ባልሽ እንደዚህ አፍ ሲካፈት እኔ ጮክ ብሎ ከሌላ ሴት ጋር ካወረቀ የሆነ ከሌላ ወንዶች ጋር ባል ኩሩ መሆን ቦታ ሊኖርብ የሚናገርበት ገባሽ? በጣም እንዴ! እኛም ግድ ሆነብና እንጂ እዚህ ጋር ቁጭ ያለው ወይ በፊት አሁን ሄ ወደ ቲክቶክ ስንመጣ እንጫወታለን፣ ሙዚቃ እናዳምጣለን፣ እንጠጣለን ምናምን ሆነ። ጀስት ስለ ሌላ ነገር ዲስከስ እናደርጋለን። ከዛ በተረፈ ግን ሀገራዊ ነገር ሲሆን ሁሉም በየፊናው ሄዶ ትግሬውም አማራውም ያወራል። ሚረዳውን ይረዳ። ድምፅ ሚሆን ድምፅ ካለ ሰልፍ ካለ ሰልፍ አለ። ይሄ ኮ ደቱደ በቃ ሳልቀም አራት ዓመት በሙሉ እዚህ ቲክቶክ ላይ ነው ያለው። ዩቲዩብ ላይ እንደምንም ፈንቅለን ጣል ነው እኔ እና ዩኒ ማኛ። አሁን እዚህ ቲክቶክ ላይ ነው ያለው። ቲክቶክ ላይ ሆኖ በቃ በቃ እንደት ነው የሚያው? እዛ ጋር የሚገርም ሚስቱ ናት የምትገርም። ሳፖርት ማለት ነው። ገና ትልሽ። ያ ሚስት እኮ እምቢ ካለች እኮ ባል እኮ እዛ ጋር አይቀመጥም። ምክንያቱም ቤቱ ሊፈርስ ነው። በጣም ስለምትደግፈው ነው። እንዴት ታዲያ ሚስት እኮ ባል እኮ ያለ ሚስት ድጋፍ እኮ ዜሮ ነው። ታውቂያለሽ አይደል? ስለዚህ እሷ ናት መቀጥቀጥ ያለባት። ይቺ ማሰሉ እኛ ምን አገባን? እንዴት ነው ተኝተሽ ሽብሸታ የምታደርገው? ጥያቄ ምንድን ነው የሚያደርግሽ ባልሽ ማውራት ባለበት ሰዓት ያውራ እንጂ ዝም ብሎን ማውራት የለበት ምንም አልወጀት ግ

ሞጣ እራሴ ደረሰ አይቼው አላውቅም አለ ሞጣ ጀግና አረ እንጂ ሞጣ እኮ ድምፁ እራሱ እኮ ተራራም እኮ ያነቀነቃል አይመቸኛል ሞጣ ሁሉንም ነው እነሱ ግን ተይ እንጂ እንዴት ተይ እንጂ ነው። እኛ ድሮ ስናደግ ማለት ነው፣ እኛ ስናደግ እንዴት ነው ያደግነው? ዘራፍ አቃቂ፣ ዘራፍ ወንድ እየተባለ ነው ያደግነው። ዛሬ ወንዶቻችን ሜዳ ላይ የሚመጣና አንቺ ባማችልማ እኩል ተሰይዛ ነው የሚሳደብበት፣ ለዚያውም አሜሪካን የኖረ አሜሪካና አውሮፓ የኖረ አረብ ሀገር ሁ አረብ ሀገር ያሉት ወንዶች በለጧቸው። አረብ ሀገር ወንዶቹ ፍጹም፣ ያለ ሴት በለጠ፣ አረብ ሀገር ያለ ወንድ በለጠ። ብስጭት ላይ ነው ያለሁት። ቅዳሜሽን እንዳያበላሹት። ግን ፈታ በይ እባክሽ ሙዚቃ ሽ ምናምን ነው ይላል። እኔ በጣም ነው የሚያኮርፈው ላይክ

ንችን ለየት ይላል። የሆነ ነገርማ እዛ ሚያሚ ምናምን ሳትሄጂማ ትቀሪ ለእኔ ለእንደዚህ እዚህ አካባቢሽ ጠንቀሪ። ለምሳሌ ጠንከር ያለ እና ላላ ያለ ነገር የሚባለው ነው ገባሽ? የአንቺ ጠንከሪ ይላል። የት አካባቢ እንደ ሁሉ ነገሩ ተስተነ እስቲ እኔ እራሴ እኮ እስቲ አይ፣ የኋላውማ ጨምሯል ጨምሯል። እንደ ኢትዮጵያ ኑሮ ጨምሮ የኔ ሁሌ እንደዛ ነው። እኔ እንጃ አይመስለኝም። እኛ ቤት በዘር ነው ተስጦ ነገር የለም። ነው እንዴ እኔ ከኋላ ድሮም አለኝ አለ። ግን እንደዚህ ሊሰፋ ያለ እንደ እርሻ ሰምት እንደዚህ ሰፋ ብሎ እኮ ሌላ መሬት የወሰደ ነው የምመስለው። መጣች ቆንጭ እስ

ይን ማይንድ ሴት ይመስለኛል። ላይክ ነው በቃ ሁሌ የሆነ ራስሽን ከወደድሽ ምናምን እንደ እዛ ላይ ነው መቃሪው። መጠበቅማ ግድ ይላል እናቴ። አንቺም በጣም ጠብቂው ቤዛችን አንዴ ልጅ ሀብታም ላስታወቅሽ። ጂጂዬ፣ እኔ ቆንጆ እንዴት ነሽ? ሌላ አንቺን ነው የምትመስለው። አንድ አይነት ጌጥ ነው ያላቸው። ቤዚ እኮ እንዴት ነሽ? አለሁልሽ። ናፈቅሽኝ እኮ ጂጂዬ። ምን አለበት ሰውን ሁሉ አስፈመሽ፣ እኔንም እዚህ ላይ አስገብተሽ አስፈመሽኝ። በቃ ሀብታም ምን ያደርጋል። ሀብታም ብዛው፣ ያለ ተቆጣጠር። ምንም አታደርጊም። ብዛው እግዚአብሔር ይመስገን ደህና ነሽ አለሁልሽ ደህና ነኝ ይረት መጥቼ ነው የማስገባችሁ ደስ መጣለው መጣለው እያልሽ አስደግፈሽኝ በዛው ቀረሽ በእናትሽ ነይ ብለሽ ለትንሽ ከመጣለሁ ለጉዳይ፣ ወይን ናፈቀን እኮ ጂጂ ት መጪ በቃ፣ ምንድን ነው ፓስፖርትና ምታሰጠው አንቺ። ፓስፖርትሽን ቀይረሽ ባልሆነ፣ ፓስፖርትሽን ቀይረሽ ባልሆነ፣ እኔ ስትዝናኝ አሜሪካዊ ነኝ። ለምን ቀየርሽ? የኢትዮጵያን የመሰለ ፓስፖርታችን እንዴት ትቀይራለሽ? ያሉት አድርጋለች